የትምህርት ተቋማት የመማር ማስተማር ስራውን ከማስቀጠል ባለፈ የፈጠራ ስራዎችን በመጨመር ለሳይንስና ቴክኖሎጂ ፈጠራ ብቁ የሆኑ ተማሪዎችን በማፍራት ረገድ ሚናቸው እንዲወጡ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ያሳሰቡ። የአማራ ክልል ትምህርት ቢሮ አራተኛውን የተማሪዎቹና መምህራን የሳይንስና ቴክኖሎጂ አውደ ርዕይ ያካሂዷል። አዲሱ ተስፋ ይዝርዝራሉ። የአማራ ክልል ትምህርት ቢሮ በሳይንስና ቴክኖሎጂ ልዩ የፈጠራ ችሎታ ላላቸው ወጣት ተማሪዎችና መምህራን የእውቅና ሽልማት አበርክቷል። ትምህርት ቢሮው ለሶስት ተከታታይ ቀናት ባካሄደው የሳይንስና ቴክኖሎጂ አውደሪ ወጣት ስራ ፈጣሪ ተማሪዎች በተለያዩ የስራ ዘርፎች የፈጠራ ስራቸውን አቅርበው ለሽልማት በቅተዋል። በተሸላሚ ተማሪዎች መካከል ዮርዳኖስ ፍቃዴ ይገኝበታል። ተማሪ ዮርዳኖስ ፍቃዴ በአራተኛው የሳይንስና ቴክኖሎጂ የስራ ፈጠራ አውደሪ የወንጀል መከላከያ መሳሪያ በመስራት በአገር ደረጃ የሚከሰቱ የወንጀል ድርጊቶችን ለመከላከል የሚያስችል መሆኑን ተናግረዋል። እኔ የሰራሁት የፈጠራ ስራ ስሙ ሲፍ ኮንትሮል ሳይረን ዊዝ ኤሌክትሪክ ሾኪንግ ይባላል። ይህም ማለት የሌባ መቆጣጠሪያ ሳይረን ከኤሌክትሪክ ሾኪንግ ጋር ነው። ይህም ማለት የተለያዩ ሳይረኑ አላርምና ላይት የመሳሰሉ ፐርፐዞችን ኮንሲስት ያደርጋል ወይም ደግሞ ይይዛል። እነዛ ፐርፐዞች ኦን ዘ ግራውንድ ወይም ደግሞ ከመሬቱ ላይ ተዘርግተዋል ማለት ነው። እነዚህን ሲስተሞች በተለያየ መንገድ በኤሌክትሪክ ሪኳይር አማካኝነት ማያያዝ ትያለው። ከዚያም በኦኖፎቹ አማካኝነት ዌይት ኮዲንግ አድርገንለታል። የራሱ ኦኖፍ የሚቀበለው የራሱ የሆነ ዌት አለው። ከዚያም የሆነ ማህበረሰብ ወይም ደግሞ ኤቲቭ ወይም ደግሞ የሆነ ሌባ ወይም ደግሞ አንድ ፐርሰን የሆነ ብሎኬጅ የሆነ ታይም ይኖራል ወይም ደግሞ የተገደበ ሰዓት ይኖራል። ላይክ ከጠዋት አንድ ሰዓት ከ12 ሰዓት ሌባ አይመጣብኝም ካል ይህንን ኦፍ እናደርገዋለን እንዳይሰራ ማለት ነው። በቀጣይም ሀገርንና ማህበረሰብን ሊጠቅሙ የሚችሉ የፈጠራ ስራዎችን በመስራት በሀገርን ብሎ በዓለም ደረጃም ተወዳዳሪ ለመሆን ትልቅ ህልም እንዲኖረው እየደገፉት እንደሚገኙ ወላጅ አባቱ አቶ ፍቃዴ ሞላ ተናግረዋል። ይህንን ስራ ሲፈጥር ና ይህን ሲሰራ ብዙም እገዛ አላደረኩለትም ነበር። ምክንያቱም በአካዳሚክ ሳብጀክት ከፍተኛ ውጤት እንዲያመጣ ነው የምፈልገው። ሰሞኑንም በተሰጠው ክልል አቀፍ የሞዴል ፈተና አምስቱንም ትምህርቶች መቶ መቶ በማምጣት አምስቱንም አምስት መቶ በማምጣት ጥሩ እንትን ያለው ልጅ ነው እና በዛው እንትን እንዲል ነው። ትልቁ ወንድሙም እንደዚሁ ጎበዝ ተማሪ ነው እና እናቱም ሆነች በእኔ ጎን በቻል ነው እንንከባከባለን። እሱም ደግሞ የሚያሳፍር ልጅ አይደለም። በስራው ታትሮና አንብቦ ለውጤት የበቃ ልጅ ነው። የትምህርት ዘርፉን ለመደገፍና የተማሪዎችን የእውቀት ደረጃ ከፍ ለማድረግ የተማሪዎች የቀጥታ ትምህርት መራግብርን ለማከናወን የሚያግዝ ድረገጽ ያበለጸጉት ተማሪ ሳምራዊትና ጓደኞቿ በትምህርት ዘርፉ ትልቅ ምርታ ለማስመዝገብ ህልም እንዳላቸው ትገልጻለች። ፊቸር ፎከስ የተባለ ዌብሳይት ዲቨሎፕ አድርገናል። በዚህም ዌብሳይት ዲቨሎፕ አድረግ ነው በአማራ ክልል በተደረገው የሳይንስና ቴክኖሎጂ ውድድር ላይ የአንደኛ ደረጃ በመውጣት አሸናፊ ሆነናል። ይህ ዌብሳይት አሁን የቤዝድ አድርገን የተነሳ ነው። የአስራ አንደኛ ክፍል ተማሪዎች አሁን ላይ በሶሻል ና ናቹራልን ትምህርታቸውን በቀላሉ መረዳት እንዲችሉ የተለያዩ አትራክቲቭ የሆኑ ነገሮችን ተጠቅመን የሰራ ነው ነው በሽልማት መራ ግብሩ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪ እና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የፈጠራ ስራዎችን ለውጤት ለማድረስ በእያንዳንዳችን የሚመነጩ የፈጠራ ሀሳቦችን ወደ ለውጥ በመቀየር ረገድ ትኩረት ማድረግ እንደሚገባም አሳስበዋል ክሬዚ አይዲያስ ክሬዚ አይዲያ ማለት ሰዎች ብዙ ትኩረት ማይሰጧቸው ብልህና ብሩህ አእምሮ ያላቸው ብቻ የሚያስተውሏቸው ሀሳቦች ናቸው። ከሬዚ አይዲያስ ማለት ከዚያ ተነስተው ዓለምን የቀየሩ እንዳሉ ሁላችሁም ታውቃላችሁ ማለት ነው። ስለዚህ እነዚህ አይነት ሀሳቦችን በማመንጨት ውጤትን፣ ጥራትን፣ ፍጥነትን በመጨመር የሚያስችል አሰራር ማመንጨት ነው ፈጠራ ማለት። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ አቶ አቤል ፈለቀም በተማሪዎችና መምህራን ጥረት የሚሰሩ የፈጠራ ስራዎች ወደ ተግባር እንዲለወጡና የማህበረሰቡን ችግር እንዲፈቱ ለማድረግ የበኩላቸው ሚና እንደሚወጡም ተናግረዋል። ከዛሬ መድረክ ተሳታፊዎች ጀምረን በምንሰራቸው ስራዎች ከጎናችን መሆናችሁንና ለዚህ ተማሪዎቻችን መምህራኖቻችን አጠቃላይ የትምህርት ቢሮ ወደታች ያለው መዋቅር ከጎናችሁ እንደሆነና የኢኖቬሽን እና ቴክኖሎጂ ቢሮ እንደ ቢሮ በተሳለጠና በተናበበ ትብብር እንደምንሰራ በዚሁ ለማብሰር ነው። አመሰግናለሁ።